የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሰሞኑ ለጉብኝት ቪየትናም ደርሰው ከአውሮፕላን ሊወርዱ ሲሉ ያጋጠማቸው ነገር ዓለምን እንዳነጋገረ ቀጥሏል። አውሮፕላኑ ሃኖይ ኤርፖርት ደርሶ በሩ ተከፍቶ ፕሬዝዳንቱ የጸብ በሚመስል መልኩ በባለቤታቸው እጅ ፊታቸው ሲገፈተር ይታያል። የማክሮን ሚስት ብሪጅት እጅ መሆኑን ያወቅ ነውም ወደ ኋላ እጃቸው ላይ ያየነውን ቀይ ልብስ ለብሰው ፕሬዝዳንቱን ተከትለው ሲወርዱ ነው። በሰዓቱ ማክሮን በገጠማቸው ነገር የተደናገጡ ቢመስሉም ሰላም ነው ለማለት እጃቸውን ለሰላም ታወዛውዘው ሚስታቸውን አስከትለው ወረዱ። ወዲያው ማክሮን ፊታቸው በሚስታቸው እጅ ሲመናጨቅ የሚያሳየው ምስል ተሰራጨ። በባለትዳሮቹ መካከል ጸብ እንዳለም ተወራ። ይህን ተከትሎም ማክሮን በአደባባይ በሚስታቸው የተገፈተሩት ለቀልድ እንጂ ጸብ ውስጥ ገብተን አይደለም ሲሉ አስተባበሉ። ቢያስተባብሉም ዓለም ጉዳዩን መነጋገሪያ እንዳደረገው ቀጥሏል። ሁሉም የራሱን መላምት እየሰጠ በርካቶችም ብዙ ብለዋል። ፊታቸው በሚስታቸው ሲገፈተር ማክሮን የታየባቸው ድንጋጤ ነገሩ የቀዳ አለመሆኑን ያሳብቃል። በዚህም አላበቃ ማክሮን ጉዳዩን ለመሸፋፈን ከአውሮፕላን ሲወርዱ ቀኝ እጃቸውን ሲሰጧቸው ብርጅት አነካም ብለው ቀጠሉ። መሬት ወረዱ። በማክሮን ፊት ላይ የሚነበበው ብስጭት አሁንም ጉዳዩ የጨዋታ እንዳልሆነ ያሳያል። የሁለቱ ሰዎች ትዳር ሁሌም አጀንዳ እንደሆነ ነው። ማክሮን የድራማ ተማሪ ሚስታቸው ደግሞ አስተማሪ ሆነው የተገናኙት ጥንዶቹ በመካከላቸው የ25 ዓመት ልዩነት አለ። ይሄ ብቻውን አጀንዳ ነው። ሁለቱ ጥንዶች በፈረንጆቹ 1983 ሲገናኙ ኢማኑኤል ማክሮን የ15 ዓመት ጎረምሳ የአሁኗ ሚስቱ የቀድሞ መምህሩ የ39 ዓመት የሁለተኛ ደረጃ መምህርት ነበሩ። በወቅቱ ብሪጅት ባለትዳር የሶስት ልጆች እናት ነበሩ። ትልቋ ልጃቸውም እንዲሁም ከማክሮን ጋር አንድ ክፍል ተቀምጣ ትማራለች። ቤተሰብ የማክሮንንና የብሪጅትን ድብቅ የፍቅር ግንኙነት በ1994 ላይ ደረሰበት። ብሪጅትና የቀድሞ ባላቸውም ተፋቱ። 2007 ላይ የብሪጅት ፊቺ በህግ ሲቋጭ ኢማኑኤል ማክሮንን አገቡ። ማክሮን ወደ ፖለቲካ ከመጡ በኋላ የሁለቱ ሰዎች ትዳር አጀንዳ መሆኑን ይቀጥሏል። አንዱና እስካሁን የቀጠለው ብሪጅት ፆታዋን ቀይራ እንጂ ወንድ ነበረች የሚለው ብርቱ ነው። ለማክሮን ትዳራቸው የዓለም አጀንዳ ሲሆን፣ የአሁኑ አዲስ አይደለምና አስተባብለው ጉዟቸውን ቀጥለዋል።